ወይኔ ውዴ፣ በጣም የሚገርም ሰው ነሆ። ይህን የመሰለ ቤት እንዴት ክፍቱን ይተዋል? ታሲን! ታሲን! ታሲን! ቤት ውስጥ ማንም የለም እንዴ? ታሲን ዴ፣ ታሲን! ውዴ፣ መጥቻለው ታሲን እዚህ ኮንክ እየመጣው ነው። ታሲን፣ እንዴት ውብ ክፍል ነው።

ለመሆኑ ስምሩን በደንብ ታውቃታለህ? ወንድሜ፣ ምን ስምሩን? ባለቤትህን በደንብ ታውቃታለህ ወይ? ምን ለማለት ፈልገች ነው ህክመት? እንዴ ቀላል ጥያቄ ነው። ህይወቷ ስላለው ነገር ሁሉንም ነገር በደንብ ታውቃለህ? እንግዲህ ስለ ባለቤቴ ምንም የማላውቀው ነገር የለም። እንዳውም ራሴን ከማውቀው በላይ ነው የማውቃት። እና ምን አስበሽ ነው? ምን ልትነግሪ? አንድም የምታውቀው ነገር የለም ሳሜት። በጣም የሚገርመው ደግሞ ምንም እንደማታውቅ ራሱ ጭራሹን አለማወቅ ነው። ምንድን ነው እምትይው? ማለት ስለምትፈልጊው ነገር በቀጥታ ተናገሪ፣ ተናገሪ። የአያታችንን ቤት የሸጥንለትን ያንን ሰው እየዋወቅኸው አይደለም? እሱን ታሲን የኒሸርሊ፣ እሱ ሰውዬ ያንተ ባለቤት ፍቅረኛል። ህክመት፣ ምንድን ነው የምትይው? ሱምሩና ታሃሲን ካንተ ተደብቀው እየማገጡ ነው። ቆይ ለመሆኑ ምን እያልሽ እንደሆነ ታውቂያለሽ? አዎ፣ በደንብ አውቃለሁ። ጆሮዎቼ በደንብ ይሰማሉ፣ አይኖቼ ደግሞ ያዩትን ያውቃሉ። እኔ ደግሞ ሳየማ ምን ሰው ነኝ ተረዳኝ አለ። ይሄ ሰውዬ ከመኝታ ክፍሉ የባለቤትህን ፎቶ ሰቅሏል እያልኩ ነው። ምን ምን? አዎ ካልጋው ፊት ለፊት ያለው ግርግዳ ላይ የባለቤትህን ምስል ሰቅሎታል እያልኩ ነው። ስሚ ስምሩን ለመስደብ ብለሽ የፈጠርሽው ውሸት ከሆነ የነገርሽኝ ያለሽው ይኸው ልሽ ሰሚኛለሽ፣ በእውነት አዋርድሻለሁ፣ አለቅሽም። ሄ ይህንን የምነግርህ ለራስህ ብዬ ነው፣ ለአንተ በማሰብ ነው። ከፈለግ ሂድና ይኸው ግርግዳው ላለል። ካልሆነ ግን አምላክ በዚሁ ይቅሰፈኝ። ሂድና ይኸው በዓይንህ ሂድ፣ በል። ስማ በሩን ክፈተው፣ ቶሎ ክፈተው። ስማኝ፣ ታሲን የት ነው ያለ? ምንም አላውቅም። ምንም አገባኝም። የት አባቱ ነው? የት ነው ያለው ታሲ? ወይ አንቺ ህክመት፣ በእውነት ጉድ ነው ማደርግሽ። ዋጋሽን ነው ማስከፍልሽ። እኔ ሳሜት አይደለሁም፣ ታየኛለሽ። ሳሜት አይደለሁ። ስማ፣ ታሲን ጓደኛ እንዴት ነ ሰላም በጣም ይቅርታ ወደ ክፍልህ ዝም ብዬ ስለገባውኝ፣ በጣም ይቅርታ። ምንም አይደለም፣ ግድ የለም፣ እባክን አታስብ። አቶ ሳሜት ተናዷል ብለው ሲሉኝ ጊዜ ስለዚህ ገረመኝም፣ ትንሽም አስጨና። አዎ ማለቴ እዚያ አካባቢ ስራ ነበርብኝ፣ እና ለምን ብቅ ብዬ ከታሴን ጋር ሻይ ቡና አለልም ብዬ መጣሁ። በነገራችን ላይ አላኒ ያላለ ሆቴል ገዢ አግኝተናል፣ ታውቃለህ። በዛው ላማከር ፈልጌ ነበር። በድጋሚ ቅርታ። ሴልቹቅ፣ ቦምብ የሆነ ቡና ያፈላልናል እዚህ ጋር። አዎ፣ አንተ ያንተ መኝታ ቤት ውስጥ እኔ ምን አገባኝ አይደል እንዴ? አዎ። ታሴን ባኞ ቤት የት ነበር ባክህ? አይገርምም ተሆንጃ ያደግኩበት ቤት ውስጥ ያለውን ባኞ ቤት ረሳሁት አይገርምም ያጋጥማል ሳሜት ያጋጥማል ባኞ ቤቱ እዛ ጋር ነው እሺ እዛ ጋር አይደለ አዎ እዛ ጋር እንዴት ረሳሁት በጣም ጥሩ ያንቺንም ከዚሁ ጋር ላድርገው ወይዘሮ እሱ የኔንም እዛ ጋር እርጊልኝ ውዴ አመሰግናለሁ ይኸው ምንድን ነው ሻይ ወይዘሮ ሂክመት ሻይ እንዲሆን አውቃለሁ። እኔ መጠጣት የምፈልገው ከክሪስታል በተሰራ ብርጭቆ ነው። እስካሁን የእናታውቂም እናታውቂም? እንዴ ግን እኮ ወይዘሮ ሂክመት ግን ምናምን ብሎ ነገር የለም። አሁን ከማውራት ይልቅ ሂጂ እናጆችሽን ተጠቀሚ እና ይሄን ነገር ጨርሺ። ሁይ ፈጣሪ ሆይ ኤስማ ነይ ነይ ወደዚህ አአ አንገቴን አሞኛል። ነይ በደንብ አድርግሽኝ። ኤኒሴ ብስኩት ምናምን እንድታመጣ ንገርያት፣ አፍጥኞ ብያት። ሂክመት አሁን እኮ ራት ልንበላ ነው እና እኔ አስር ብስኩ ትፈልጋለሁ፣ አላልኩ? ለምንድን ነው እንደ ሞኝ የምታዩኝ? እናንተ ለምንድን ነው እንደ ሞኝ የምታዩኝ? አንተ ያለ እዚህ ቤት ውስጥ ግን የእናንተ አይምሮ ቀስ ብሎ ነው የሚሰራው። እንዴ እማዬ፣ እኔ እስካሁን ምንም አልናገርም ብዬ ነበር ግን አሁን ሳበዛሹ። አይ እኔ ምንም አላደረግኩም። ደግሞ ሞኝ ሰው ሞኝ ማለት ምን ችግር አለው? አልገባኝም። ችግር አለው ምንድን ነው ቆይ ችግሩ? እኔ እንደውም ዞሬ ሳይሆን በግልጽ ነው የተናገርኩት። ስምሩ ትሰሚኛለሽ? እናትሽ መውጣት ትፈልጋለች፣ ሌላ ቦታ መኖር ትፈልጋለች። እውነቴን ነው የምልሽ። አሁን ላይ ግን ምንም አልቻለችም። ምንድን ነው የምትይው? ህክመት ምንድን ነው የሁሉ ሀሳብ? ቆይ መቼም መልማየተሽ ነው የሚሆነው። ምንድን ነው የምታወሪው? ልክ ነሽ ብዬ አስባለሁ። ይሄ ቦታ እኮ በሰው ተሞልቷል። ስሚ እንደ ገበያ ሁሉም ቦታ ሰው ብቻ ነው። ቱዙ ኩሉ ውስጥ ቆንጆ ቆንጆ አፓርትመንቶች አሉ። ለአንቺ ቆንጆ የሆነ ሁሉም ነገር በቀላሉ የሚገኝበት ቤት ልናገኝልሽ እንችላለን። የመዋኛ ገንዳ ሁሉም ነገር አለው። በጋላ ሄደሽ በደንብ ልትዝናኝበት ትችላለሽ። በስተ መጨረሻ ሰላምሽን ታገኛለሽ። ጸጥ ያለ ቦታ ነው፣ ቆንጆ ነው። ሂክመት፣ ምንድን ነው ነገሩ አልገባኝም። ምንድን ነው የምታወሪው? ስሚ አሁን ከዚህ ቤት የምትወጪበት ሳደርሷል። እህቴ ነይ አይት የዚህም ቤት ድሎት በደንብ ተጠቅመሽበታልና ይበቃሻል እያልኩሽ ነው። ሂክመት ምን አይነት የሌለ ነገር ነው የምታወሪ ዋክሽ የሌለ ማለት ምን ማለት ነው? ሰሜት ሻንሳላን ቆይ፣ እድሜ ልኩን አማቱን የመንከባከብ ግዴታ ያለበት እንዴ ይኝ? እስኪ እንዴ እስኪ ራሽን በሆኑ ነገር ተመተሻል እንዴ? አይ ምንም ነገር አልሆንኩም። ብቻ እንደዚህ አይነት ጉድ አይቼ አላውቅም፣ ይገርማል። ለመሆኑ አማት የአማቷ ቤት ይሄን ያህል ጊዜ መኖር አለባት ብለሽ ታስቢያለሽ እንዴ? ለአንቺ ትንሽ ቤት እናዘጋጅልሻለን እና እዛ መኖር ትችያለሽ። አሁን በፍጥነት መሄድ አለብሽ። እሻውን በደንብ ገብቶኛል። ከመጠን ባለፈ በጣም ተጨናንቀሻል። አዎ እንደምታዩ በጣም ተጨናንቅ ያለሁ። እጅግ በጣም ተጨናንቅ ያለው ግን በአንቺ ምክንያት አይደለም። በዛ የኔ ወንድም ተናድጄ ነው። ከመጀመሪያው ጀምሮ ማለት የነበረበት እህቴን ያየት ለአንቺ ቤት እናዘጋጅልሻለን። ሁሉም ሰው የራሱ ቦታ ያስፈልገዋል። ምንድነው ይሄ ሁሉ ጉድ? በጣም ብዙ ቦታዎች አሉ። ኢስታንቡል አለ፣ ኢዝሚር አለ፣ ቻናካሌም አለ። በተለይ ቻናካሌ እንዳንቺ አይነት ጡረተኞች የሚኖሩበት ቦታ ነው። ለአንቺ የሚሆንሽ ነው። ሂክመት፣ የእውነት አሁንስ ከመጠን በላይ መስመር እያለፍሽ ነው። መስመር እየጣስኩ እንደሆነ እኳ አውቃለሁ፣ ግን አንቺ ምንም አያገባሽ። ለምሳሌ ምን ታደርጊያለሽ? ባለቤትች ባለቤትሽ ጋር ሄደሽ ውይ ውይ ውይ፣ እህትም ወዳት እናቴ ከቤት ልታባረራት ነው ትዋለሽ። ለመሆኑ ምንድን ነው ሀሳብሽ? ይበቃል፣ አሁንስ ይበቃል። በቃ ከዚህ በላይ እንን ስቃይ መሸከም አልችልም። ለጆኛል በቃኝ። ልጄ ምን እያደረግሽ ነው? ስለፈጠረሽ ነው እኔ መሞት ነው ያለብኝ። በቃ አላስፈልግም። ልጄ ባክሽ እስቲ መጀመሪያ ለመረጋጋት ሞክሪ። የምን ተረጋጊ ነው ማዬ፣ ምን እንደምትል አልሰማሻትም እንዴ? ቆይ ይኸውልሽ፣ እኔ ሳሜትን ቁጭ አደረገውና ሁሉንም ነገር አንድ ባንድ እነግረዋለሁ። በቃ ምን አዎ አሁንስ ሁሉም ነገር እኔ በቅቶኛል። ሁሉም እውነቱን ማወቅ ያለበት ጊዜ ደርሷል። እስቴ የሌለ ነገር እያወራሽ አትጃጃይ። እንደውም ትልቁ ችግር እስካሁን ድረስ መደበቄ ነው ማየ። አሁን ሳሜት ጋር ቁጭ ብዬ ሁሉንም ነገር እነግረዋለሁ፣ አንድ በአንድ እነግረዋለሁ። እንዳታስቢው በጭራሽ ያንን ማድረጉን እንዳታስቢው። እማዬ ሌላ እኮ ምንም ምርጫ የለኝም። ሂክመት ሂክሜት፣ ጭንቅላትሽን ለመረበሽ ሆን ብላ ነው እንደዚህ የምታደርገው። ልታሳብድሽ ፈልጋ ነው እንደዚ የምታደርገው። ተመልካች እንደዚህ እንድታደርጊ እንደዚህ እንድታደርጊ ነው የእሷ ፍላጎት። ይሄ ነው አንቺን አቅልሽን ለማሳጣት ነው እንደዛ የምታደርገው። አይገባሽም እንደኔ ልጅ እየተጫወተችብሽ ነው። እየተጫወተችብሽ እንዳትታለይላት ለይላት እማዬ፣ እኔ ማልናገር ከሆነ ህክመት መናገሩ አይቀርም። አትናገርም፣ ልትናገረውም አትችልም። ትሰሚኛለሽ፣ አትነግረውም። ምክንያቱም ሳሚት እዚህ ነገር ላይ ከደረሰበት ከዛ በኋላ አብረን ስንኖር ቆይ፣ በምን እኛን ልታስፈራራን ነው? እኛን ለማታለል ምን ልትጠቀም ነው? ከኛ የምትፈልገውን ነገር እንዴት ልታገኝ ትችላለች? እና ዝም ብለን በእሷ እየተታለል እንቀመጥ ነው እምትይው? እንደዛ ነው አይ እኔ እንደዛ እያልኩኝ አይደለም። እኔ ያችን ህክመትን ጸጥ አስብላታለው እያልኩሽ ነው። ቃል ገባልሽ አለሁ ይህን ይህንን ጉዳይ እንደ ቀልድ አይደለም የያዝኩት። ልጄ ሳሚት ብቻ ስለመንታዎቹ እንዳይሰማ ሱምሩ፣ እባክሽን በእሷ እንዳትታለይ አንቺ፣ ጠንከር በይ። ይሄ ለእሷ ጫወታ ነው። ቃል ገባልሽ አለው። እኔን እመኝ፣ ያችን ህክመትን ለእኔ ተያዝ። እንዴት አመሽ አቶ ሳሚት። የመኪኖቹ የኢንሹራንስ ወረቀትና የመሳሰሉ ህክመት ህክማት፣ የት ነው ያለሽው? ሳሎን ነው ያለሁት። አሁን ኑ፣ እኔ ክፍል ነኝ። ወይኔ አምላኬ፣ ኔ ላብድ ነው በቃ። ወንድሜ፣ ወደ ውስጥ ግቢና በፍጥነት በሩን ዝጊው። ለምንድንነው ለምንድን ነው እንደዚህ የምትሆነው? በሱምሮ የተናደርከው እኔ ላይ ልዴትን ለመወጣት ነው ሀሳብህ? አንቺ ከእኔ ባለቤት ምንድን ነው የምትፈልጊው? ንገሪኝ፣ ቶሎ ንገሪኝ። እኔ ከአንተ ባለቤት ምን እፈልጋለሁ? ደግሞ ከሚስት ምን እፈልጋለሁ? በፈጣሪ ያ ድንጋይ ሰውዬ ያ ባዕድ ሰው ነው። መኝታ ቤት ውስጥ በትልቁ የስምሩ ስል ሰቅሎ የነበረውን ነው የምናጠፋውኝ። ንገረኝ እስኪ ሄጄ አይቻሉ። ምንም ስል የለም። ሄክመር አይቻለሁ። የለም እምልልሃለሁ፣ በአይኔ በብረቱ ነው ያየሁትኝ። የእሷን ምስል እንዳየው እርግጠኛ ነኝ በእውነት። ይህንን ነው ምቴው፣ ይህንን ነው አየሽው። ወንድሜ እዛ ጋር የእሷ ስዕል ነበር። በእውነት ነው የምልህ በአይኔ በብረቱ ያየሁት። ለምን ብለሽ እንደዚህ አይነት ውሸት ትዋሻለሽ? አንቺ ምን አይነት ሰው ነሽ አንቺ? ቆይ ወንድሜ፣ እየዋሻ አይደለም፣ እውነቴን ነው። ለምን ብዬ ነው እምዋሻ? አይቸዋለሁ፣ በአይኔ በብረቱ አይቸዋለሁ። ስሚ፣ ቀይሮት ነው የሚሆነው ታሲን። ስዕሉን አንስቶ በሌላ ቀይሮት እንደሆነ እርግጠኛ ነኝ፣ እመነኝ። አሁንም ውሸትሽን አታቁሚም እንዴ? ዝም በይ፣ በቃ ዝም በይ። አንተ ማንን ነው የምታምነው? ሳሜት፣ ስሚ ከዚህ በኋላ እንደዚህ አይነት ነገር የምታደርጊ ከሆነ የባለቤቴን ስም ለማጥፋት የምትሞክሬ ከሆነ በእውነት ነው የምልሽ፣ ማንም ሰው በፍጹም ከኔ ቁጣ አድንሽም። በይዛ ወደዛ ውጭ ልኝ። ለመሆኑ ምን እያልክኝ እንደሆነ ራሱ ታውቃ፣ አውቃለሁ። አሁኑን ውጭ ልኝ እያልኩሽ ነው። እንደዛ ነው። ውጭ ውጭ። ጀናል ንሁና፣ መሌክ ጋደዊ፣ እንዲሁም ቤት ያለውን ሰው በሙሉ ጥሪ። ቡኒያሚንም ሁሉ ልምታች ቤት ያሉትን በሙላ ጥሪልኝ፣ ፍጠኝ። እንዴት አመሻችሁ። እንዴት አመሻ። ሳሚት እንኳን ደህና መጣ። እንዴት ነሽ ማሪ፣ ደህናነሽ? ደህና ነሽ? አመሰግናለሁ ደህና ነኝ። ጥሩ ይሆናል። በጣም ጥሩ ነው የሚሆነው ማሪ። እና ምንድን ነው ይሄ፣ የሚቀጥለው ሳምንት አብረን ወደ ማያሚን እንሄዳለን። አየሽ ጎበሳሚት ብራቮ ይሁን። ከዶክተር ዛፊር ጋር ቀጠሮ አስይዘን ነበር። ስለ ጤና የምትጠይቅው ነገር ካለ ማወቅ የምትፈልጊው ነገር ካለ ሁሉንም ነገር እሱን ትጠይቀዋለሽ። እሺ፣ እሺ። አንቺም ከዶክተሩ እራስሽ መስማት ትችላለሽ። በዛ ላይ ደግሞ ወደ አሜሪካ ደስ የሚል ጉዞ ታደርጋላችሁ። አዎ፣ አብረን የሆነ ቦታ ከሄድን ራሱ ስንት ጊዜ ሆነ አይደል? ደግሞ አሜሪካ ከሄደን ደግሞ ኒውዮርክ፣ ሎስ አንጀለስ ሁሉም ቦታ መሄድ እንችላለን። እኔናንች ብቻ የሆነት የእውነት እንደ ሁለተኛ ጫጉላ ሽርሽር ይሆንልናል። አሁን ትሄዳላችሁ። ይሄ በጣም ጥሩ ሀሳብ ነው። ባለቤትህን በደንብ ወስደህ አዝናናት። ምክንያቱ ምንም ቢሆን ምንም ውሸት የሌለባት፣ ምንም አይነት ድብቅ ሚስጥር የሌለባት ሁሌም በጣም ታማኝ ሰው ነች። አደለም? ህክመት ህክመት፣ ምን ወይ ምን ሆነሃል? እኔ እኮ ዝም ብዬ ባለቤትህን እያደነኳት ነው። እውነቴን ነው። በጣም ደስ የምትል ሰው ሐቀኛ ሰው ነች። እውነት ብቻ ነው ካፏ የሚወጣ አይደለም። እንዴት አመሻችሁ ውድ ቤተሰቦቼ፣ ምን እያደረጋችሁ እና እያልክ ያለኸው ባለቤትህ ምንም አይነት ችግር የለባትም ነው አይደል? ሴትዮቴ ብዬሻለሁ። ተይኝ። በነገራችን ላይ ምንም ነገር አላደረግኩም። ምንም የማድረግ እቅድ የለኝም። እንዲሁም በዛሬ ምሽት እዚህ የመጣሁት የሆነ ነገር ለመጨረስ ነው። ይህ ደግሞ እንዴት ደስ ይላል! ሁሉም ሰው መጥቷል። ይሄ በጣም አሪፍ ነው። ምክንያቱም ይሄ ቤት በሚስጥር የተሞላ ነው፣ በትላልቅ ውሸት የተሞላ ነው። እኔ ደግሞ አሁን እሱን ለመጨረስና ለማስቆም እፈልጋለሁ። እንደዛ ነው ፍላጎቴ። ውይ እኔ ስጠብቃቸው የነበሩት ሰዎች መጥተዋል። አሁን በጣም አሪፍ ሆኗል። ምን ልትሄ ነው ቤተ ናገሬ? እውነት እኔ እንኳ ምንም ነገር አልናገርም ግን ለምሳሌ ባለቤትህን ብትጠይቅ ጥሩ ነው። ህክመት ምን ለማለፍ ፈልጋ ነው በልና ራሷን ጠይቃት። ስለመንታዎቹ ጠይቃት። ኑህና መሌክ ለምሳሌ ለእሷ ምንድን ናቸው በደንብ እንድታብራራ ልጠይቃት። በጣም የሚገርም ዝምታ ነው። ምንድን ነው ይሄ? እኔ ልናገር ይሆን እንዴ? የእኔ ውድ ወንድም ኑህና መሌክ የባለቤት ልጆች ናቸው። ክት ለማትፈልግሽም ስለፈጠረሽ አምላከ፣ ምንድነው የምታወሪው? እስቲ የሌለ ነገር አታወሪ። የሌለ ነገር አይደለም የማወራው ማሬ። ያቺ ስንት ጊዜ ስታሳድዳት የነበረችው መልክ፣ አንተን ለማማለል እየሞከረች ያለችው መልክ፣ ስለራሷ ነው የማወራው? አንቺን አልፋታም ያለች ነው። እነዚህ ሁለቱ አክስቱ ተማሪ እያለች በነበረችበት ጊዜ እነዚህ ልጆች ከወለደቻቸው በኋላ ከዛ ትታቸው ጠፋች። ይሄ ነው ያላቸው ታሪክ፣ ይሄ ነው የተደበቀው ነገር። ትታቸው ነው የጠፋችው። መለሽልኝ፣ ምንድን ነው የምታወራው አንቺ ሴትዮ? ለምን እናንተ አትናገሩ? ተናገሩ። ማነች እናታችሁ? ስምሩ ነች አይደለም እንዴ? ኑህ፣ ይሄ እውነት ነው? መልሳት ሰጭም እንዲህ መልኪውን ነገር ተናገሪ እንጂ እውነት ነው ወይስ አይደለም? ተናገሪ ሱምሩና ትሽ ነች ወይስ አይደለችም? እንግዲህ ና ያለ፣ ይሄ ምንድን ነው የሚለው? መታወቂያው ላይ ምንድን ነው የሚለው? ምን ሱምሩ እናት ሱምሩ? እኔ ሞኝ ነኝ እንዴ? አክሱ ድረስ የሄድኩት ለውሃ ብቻ ይመስላችኋል? ማንን ለማታለል ነው ሀሳብሽ? ተናገር እንጂ ምን ይዘጋቸዋል? እነዚህ ሁለት ጥገኞች አናታችን ላይ ወጥተዋል። እዚህ ቤት የመጡት እኛን ለመጉዳት ነው የምልህ፣ ይገባሃል? እዚህ እዚህ ቤት መምጣታቸው ሳያንስ አናታችን ላይ ወጥተዋል። አናታችን ላይ መውጣት አይደለም፣ በጣም ተጨማልቋል። ስምሮ፣ ንገሩኝ፣ የእናንተ እናት ነች? ሆይ እውነት ነው ሳሜት? ምን ቆይማ፣ የምንድነው የተፈጠረው? ቀልድ መሆኑ ነው? ይሄ በጭራሽ ሊሆን አይችልም። ኑና መልክ ለኔ። ልጆቼ ናቸው። እኔ ወለድኳቸው። መንታዎች ናቸው፣ ግን ትቻቸው ከመሄድ በፊት አቅፌያቸው እንኳን አላውቅም። አቅፈሽን እንኳን አታውቂም አይደል? አዎ አላቀፍኳችሁ። አዎ ምክንያቱም አባታችሁን እኔን ደፍሮኝ የወለድኳችሁ ልጆች ናችሁ። ምንድን ተደፍረሽ? ምን እያልሽ ነው? ቆይ አባታችሁ አሊን አክሶ አስተማሪ በነበርኩበት ሰዓት ካለኔ ፍላጎት ደፍሮኝ ነበር።